ቻናሉን ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን። ሰው የለኝም በ37 ዓመቴ ሕይወቴ ከጥቂት ሰዎች የተሰራ ነው። እግዚአብሔር ከሰጠኝ ሰዎች ውጪ የእኔ ብዬ ያቆምኩትና የጸና የረጅም ጊዜ ግንኙነት የለኝም። የልጅነት ባልንጀራ የለኝም። አብሬው አንድ በዓል ሁለት ጊዜ ያከበርኩት የወንድ ጓደኛ ኖሮኝ አያውቅም። ሚስጥረኛም የለኝም። ብቸኛ ነኝ። የፍቅር ጉድኝነቶቼ አጭርና በጉድፍ የተሞሉ ናቸው። እስከማምነው አብሮኝ የሚቆይ ወንድ አላገኝም። እንተዋወቃለን፣ የተግባባን ይመስለናል። ቡና ማኪያቶ እንባባላለን፣ ክትፎ በየአይነቱ እንገባበዛለን፣ ወይን ቢራ አብረን እንጠጣለን፣ ቤርጎ ወይንም ቤቱ ሄደን እንተኛለን። ከዛ ሁሉም ነገር ይከስማል። ይጸድቃል የተባለው ይጠወልጋል። እንደ እሳት የተንቀለቀለው በቀናት ወደ አመድነት ይለወጣል። እንደ ሰው ባል የሚሆን ወንድ አግኝቼ መሰብሰብ፣ ልጅ ወልዶ መሳም ጠልቻ አይደለም። በጉልምስና እድሜ በሃያዎቹ መባቻ ላይ ሆና ጊዜ ተርፏት እንደምትሽኮረመምና ከአንዱ አንዱን የምታማርጥ ልጃገረድ በየካፌው የማይረባ ማኪያቶ የማንቃርረው በየቤርጎ ያልታጠብና ሌላ ሌላ ሰው የሚሸጥ አንሶላ ላይ የምጋደመው ሰው ፍለጋ ባል ባገኝ ብዬ ነው። ግን ሰው አልወጣልኝም። ለዚህ ነው መስፍኔ የተለየብኝ። መስፍኔ ቢሯችን ጨረታ ሊያስገባ መጥቶ ነው የተዋወቅ ነው። እንደ ታየው የወንድ ልብን ትርክክ የሚያደርግ ውበት፣ የሚያስደነብር ቁንጅና፣ እስቲ ስልክሽን አስ ብሎ የሚያስለምን ቁመና የለኝም። ግን መስፍን እንደሱ ሰራው። ጨረታውን እንኳን ሳያስገባ ስምሽ ማን ነው ብሎ ጠየቀኝ። ማህደር አልኩት። ትኩር ብሎ እያየኝ የሚያየኝን አይኖቹን ሽሽት ጠረጴዛ ላይ ተመሳቅለው የተቀመጡትን ወረቀቶችን እዚያም እዚያም እያስተካከልኩ፣ ፐ! የሚያምር ስም ነው ማህደር፣ አለ ስሜን ሁለት ቦታ ከፍሎ። ስሜን እንዲህ ከወደደው ስልክ ቁጥሬንማ በጣም ይወደዋል ብዬ ለራሴ ቀልድ ነግሬ ለራሴው ፈገግ ስል ፣ ምነው ፊቴ ላይ የሚያስቅ ነገር አለ አለኝ። ኧረ የለም አልኩት እንዲህ ተዋወቀን። ሁለት ወር በየቀኑ በሚባል መጠን እንገናኝ ነበር። ያልተገናኘንባቸውን ጥቂት ቀናትና ሰዓታት በሌሊት የስልክ ወሬዎች እንሞላቸው ነበር። የምወደውን ስለሚወድ የሚወደውን ስለምወድ ሁሉ ነገር ቀላል ነበር። ቲያትር ብንገባ ብዬ ያሰብኩት ቀን ቀድሞ ዛሬ ቲያትር እንይ ይለኛል። የኬክ ቤት ጣዕምና ሽታ ውል ያለኝ ቀን ዛሬ ኬክ አላማረሽም ይለኛል። መስፍኔ የሚወደድ ነበረ፣ ትሁትና ደግ ቁጥብና እርጋታ ያለው ሰው ነበር። ብቻችንን ስንሆን ደግሞ ቁጥብነቱ ወደ ስግብግብነት፣ እርጋታው ወደሚያስገርም ጥድፊያ የሚያመራ ደስ በሚል ሁኔታ የሚለወጥ ነበር። በአደባባይ በትህትና እጆቼን ይዞ እንደማይጓዝ ቤት ውስጥ ለፍቅር እየተዘጋጀ ሲያቅፈኝ በመሀከላችን አየር እንኳን እንዲያልፍ የሚፈልግ አልነበረም። ከንፈሮቼን ተርበው እህል እንዳገኘ ሰው ሲጎርሳቸው እያንዳንዳቸው አስር ጣት ያላቸው አምስት እጆች እንዳሉት ሁሉ ልገምት በማልችለው ፍጥነት መላ ሰውነቴን አንድ በአንድ ጥቅልል አድርጎ ሲይዛቸው፣ ጭኖቼ ጋር ሲስመኝ፣ አንዴ ጡቴን፣ አንዴ ምኔን ሲለኝ፣ ስንት እጅን ያለው ላለው እነዛ ለሶስት ሰው የሚበቁ ወፋፍራም ከንፈሮቹን አስተባብሮ ጆሮዬን እየሳመ ስሜን አጣፍጦ እያሾካሾቀ ሜድዬ ይላል። ፍቅር ስንሰራ ጧ ብዬ የምፈነዳ ይመስለኝ ነበር። ወደድኩት። እኔም በተራዬ እሰወጣለኝ። ስንቴ የተማለድኩት ፈጣሬ መስፍኔን ባል አድርጎ ሰርቶ ላከልኝ። ግን ፈራው። ስለ ማግባት፣ ስለ ትዳር ወሬ ላወራው ፈራው። ግጥሜ መሆኑን በቀን በሁለት ወራት ውስጥ ብንጋባስ የሚል ሀሳብ ከአፌ አውጥቼ መናገሩን ፈራው። ግራም ያጋባ ሁኔታ ውስጥ ነበር ራሴን ያገኘሁት። ለጋብቻ የረፈደ እድሜን ሳስብ ስለ ጋብቻ አለማውራት አልችልም። ረፍዶብኛል። የሁለት ወር ግንኙነታችን እድሜውን ሳስበው ግን ስለ ጋብቻ ማውራት አልችልም። መዋከብ ይሆናል። ብሽቁኔት አይደል። መስፍኔ እድሜውን በቀጥታ አልጠየኩትም። መጠየቅ ትልቅ ነገር ሆኖ ሳይሆን ያንን ጥያቄ የሚያስነሳ የወሬ ርዕስ ስላልጀመርን ነው። እንዲያገባሽ ከፈለግሽ ትዳር የሚባል ሀሳብ ውስጥሽ እንደሌለ ማሳምን አለብሽ። አለችኝ። አንድ መካሪ ጓደኛዬ ችላ በይው አለችኝ። እኔ ደግሞ እንዲያስባለሁ ለኔ ያለው ባል ቆሞ ይቀራል እንጂ ማንም አያገባው። እስኪ ጠይቀኝ። አልጠይቀውም፣ በቃ ወሰንኩ። አንዱን ቅዳሜ መስፍኔ ቤት አድሬ ካልጋ ላለመውጣት ለሞጣት እገላበጣለሁ። ጥሎኝ ሲወጣ ተገርሜ በእናተ፣ ዛሬ እንደ ሮማንና ጸጋዬ አልጋ ውስጥን በስብስ አልኩት። የበዓሉ ግርማ በተለይም የኦሮማይ ፍቅሩ ሌላ ነው። አይ ባንክ መሄድ አለብኝ አለ። ትላንት አውልቆ የጣለውን ካኪ ሱሪና ሸሚዙን ቶሎ እየለበሰ ባንክ ብር ለማውጣት ከሆነ የቴማ አለል አይደል አልኩኝ። በሌላ ጎኔ ተገላብጬ በአይኖቼ ስብ አልጋ ውስጥ ልጨምረው እየተለማመጥኩት። አይደለም አርባ በስልሳ ማስገባት አለብኝ ቀኑ አልፎብኛል። አርባ በስልሳ ትቆጥባለህ እንዴ? ጓደኛዬ የመከረችኝን እችላባዩ ስለ ትዳር አታንሽበት አትነዛንዥ የሚለው ምክር እዚህ ጋር መተግበር አለበት። ይህንን አርባ በስልሳ ተቆጥባለህ የሚለውን ጥያቄ ሳነሳ ልቤ በስስካና ተይራዬ ላይ ትርትር ስትል እስኪሰማኝ ድረስ ደስ አለኝ። አርባ በስልሳ የሚቆጥብ ወንድ ስለ ወደፊት የሚያስብ ነው። ስለ ወደፊት የሚያስብ ወንድ ደግሞ ባለትዳር ለመሆን የሚቋመጥ ነው። ስለ ትዳር ካሰበ ደግሞ አልኩ። አርባ በስልሳ ትቆጠዋለ እንዴ? ወይ ምስኪን አልኩት። ላፌ አልጋው ጫፍ ላይ ተቀምጦ ሁለተኛ ጫማውን እያሰረ ነበር። ምስኪን አለኝ። አዎ፣ ህልም እኮ ነው እሱ። ዝም ብለ ነው። እኔን አታይም? ቤተሰቦቼ ጋር በዚህ እድሜ የምኖረው ለምን ይመስልሃል? ተስፋ የለውም። መቶ ፐርሰንት ለከፈሉት አከፋፍሎ ጨረሱት አይደል እንዴ? አልኩ፣ ቃላቶቼ እያነቁኝ እና ዘላለም የሰው ኩሽና ውስጥ ኑር ነው እንዴ የምትይኝ? መሞከር አይሻልም? አለኝ ተነስቶ እየቆመ መሞከር፣ እኔም አላቀውን ወደፊት ለማሳካት መሞከር ምናምን አይገባኝም። ይልቅ ዛሬ ነው መኖር። ዝም አለ። አሁን መሄድ አለብኝ ማድዬ፣ ከፈለግሽ እዚሁ ቆይኝ፣ ከፈለግሽ ደግሞ ቆልፈሽ ሂጂ ብሎ ከንፈሬን ለአመል ያህል ስሞኝ ወጣ። ቀጣይ ባሉት ሳምንታት መስፍኔ ቀስ በቀስ እየተሸራረፈ ሌላ ሰው መሆን ጀመረ። ስደውል አያነሳም። ሲያነሳ ሰበብ ይደረድራል። አንዴ ስራ በዝቶ ነው፣ ስብሰባ ነበረን፣ ስልኬ ጠፍቶ ነው፣ ካርድ አልነበረኝም፣ ምኑ ቅጡ። ቴክስት አይመልስም። ለአስር ቴክስት አንድ ሲመልስም ሰበብ ይደረድራል። ወይ ስሜት የሌለው ነገር ይጽፋል። ለምሳሌ ትንሹ መስፍኔ ናፈከኝ፣ ዛሬ አብረና አናድርም አይነት ነገር ጽፌለት ኢንሚቲንግ ሚቲንግ ምናምን የሚል ከስልኩ ጋር የመጣ መጠባበቂያ መልእክት ይልክልኛል። ካልመለሰልኝ ደግሞ አግኝቼው ምን ነው ስለው ካርድ የለኝም ነበር፣ ስብሰባ አለቃ ፊት ተቀምጬ ስለነበረ ነው ይለኛል። እንደ በፊቱ ቀን በቀን ቀርቶ በሳምንት አንዴ ለመገናኘት ቀጠሮ ይዘን ባለቀ ሰዓት ይሰርዝብኛል። ሲሰርዝ ሰበብ ይደረድራል። አንዴ ፊልድ ሂር ተባልኩ፣ እማየ ትንሽ አመማት፣ ኃይለኛ ጉንፋን ይዞኛል ምናምን ምናምን ምን አጠፋው ስለው፣ ውይ ኧረ ምንም ብሎ ይምላል፣ ይገዘታል። ከሰበቦቹ ተርፎ በማገኘው ቀን ከወትሮ ተለይቶ ዝም ይለኛል፣ ፊቴ ይደበታል። አጠገቡ በመቀመጤ አየሩን የተሻማው እስኪመስለኝ ድረስ አስሬ ቁና ቁና ይተነፍሳል። ጨነቀኝ። ጠማማው እድሌ አድብቶና ዘግይቶ ቀስ ብሎ ሮጦ የቀደመኝ መሰለኝ። ብሮጤም አላመልጠው የአርባ ቀን እድል አለኝ፣ እንዲህ ነው የማስበው። ጸደቀ ያልኩት የሚደርቅብኝ ሞቀ ያልኩት የሚበርድብኝ የሳሳሁለት የሚሸሸኝ ለምንድን ነው? ሳምንታት በእንዲህ ሁኔታ ሲያልፉ የማደርገው ጠፋኝና ተውኩት። ግን እኔ መደወል ሳቆም በስልክ መነጋገሩም ቀረ። እኔ እንገናኝ ብዬ መጠየቅ ስተው መገናኘቱንም ተውን። ጥፋቴ ሳይገባኝ እንደዛ የወደድኩት ሰው እንደ ጠዋት ጤዛ ባንዴ ታይቶ ባንዴ ጠፋ፣ ጠፋ፣ ጠፋ። ከሰባት ወራት በኋላ መስፍኔ አግብተዋል የሚል መርዶ ሰማሁ። እሳት የተደፋብኝ ይመስል ፊቴ ተቃጠለ። በቀሰም ተነፍታ በነበልባል የምትቃጠል ዶሮ የሆንኩ መሰለኝ። አጥንቶቼ ሁሉ የቀለጡና በስጋ ብቻ የተሰራው መሰለኝ። ቤቴ ገብቼ አንዴ እያለቀስኩ፣ አንዴ በንዴት ጦፌ መኝታ ቤቴ ውስጥ እየተንጎራደድኩ የሆነውን ሁሉ አንድ በአንድ ሳብሰለስል ቦልም ባውጣ ባውርድም ይህ ለምን ሆነ የሚለውን ጥያቄ መልሱን ላገኘው አልቻልኩም። የእኔና የመስፍኔ መጨረሻ ይህ መሆኑ በምንም ስሌት ባስበው ባስበው ሊገባኝ አልቻለም። ሞባይሌን አንስቼ ሰዓቴን አየሁት። ሁለት ሰዓት ከሀምሳ ደቂቃ። በጣም አልመሸም። ደወልኩ፣ ለመስፍኔ ደወልኩለት። ያን ሳይሆን ሁለቴ እንኳን ሳይጠራ አነሳው። ይህ ባስ ብሎ ልክ ስልኬን ይጠብቅ እንደነበረ ሰው ሳይገረም ሰላም አለኝ። ሀይ ማህደር እንዴ ነሽ ማህደር ደህና ነኝ። እንኳን ደስ ያለ ሌለ ነው አመሰግናለሁ። አንቺ ደህና ነሽ? ደህና ነኝ። ማውራት ትችል ይሆን አንድ ነገር ልጠይቀ ነበር አልኩት እየፈራው፣ እየተቅለሰለስኩ። እችላለሁ። ስሜቴን ተቆጣጠርኩ፣ ጉሮሬን ጠረቅኩ፣ ቃላቶቼን መረጥኩ። በዚህ ፍጥነት እንዴት አገባ? ማለቴ ማለቴ ለምን እኔን ለማግባት ሳልጨርስ አቋረጠኝ። ማህደር ትዳር የምትፈልጊ አልመሰለኝም። እኔ ሃያ ምናምን አመት ሙሉ ገርል ፍሬንድ ነበረችኝ። በዚህ እድሜ ሚስት ነበር የምፈልገው ሳይሽ፣ ስለ ወደፊት የምታስቢያት መሲኝ፣ ጊዜ ማጥፋት አልፈለግኩም። ባለፈው ትዝ ይልሻል፣ ስለ ቤት ቁጠባ፣ ስለ ኑሮ ስናወራ መልስሽ ማጣጣል ነው። እሱ ያወራል፣ እኔ ዝም አልኩ። ማህደር ማህደር፣ ከስልኩ ውስጥ ጥሪው ይሰማኛል፣ እኔ ግን ትንፍሽ አላልኩም። በመጨረሻ ላይ አምጬ አምጬ አለው አልኩት፣ ግን አልነበርኩም። ፊቴ እንደገና ሲነድ አጥንቴ በንዴት ሲቀልጥ ይሰማኛል። አልጋዬ ላይ የተዘረጋው በጓደኞች ያጉል ምክር የማምሻ ዕድሜን ትዳር አጥቻለሁ። የእኔ ያላትን እንጀራ እኔ ብገፋትም አልሻገጠችም፣ ሌላዋ በልታዋለች። ቆይ ግን ቆሜ ልቀር ነው።